ስንት ሰው ነው ከአንቺ ጋር የሚኖረው? ማሬ ለኔ ብቻ ነው። ለኔ እና ለቡርቴ ነው። ማሬ ምን? ለኔ እና ለቡርቴ ነው። ማሬ ምን? ለማንም ነው ማለት እና አልፈቅድ ነው። ትቱ ትቱ ትንቀበ ታትይላለች። በቃ ማንም ሰው የለም ወይ? ምኑ ሂጅ ሻይ ሽንጠጪ፣ ቁጭ ብለ ሻይ ሽንጠጪ። ኬኳ ማን ማን ወይ አርፈሽ ቢያቼ ትጨማለቂ። ኬ ኳ ትጨማለቂ። ስሚኝማ በዛኛው በክቡ ስራ እናድርግበት፣ እንደ ይሄ ተለቀልበል በክቡ እናድርግበት መሰለኝ። ስጋው ቆይ ልጨርስና፣ ይሄ እንትን በምሰራበት እናደርገዋለን። ልጅ ቴም በእናትሽ ስራ እየሰራው ነው። በገብሬ ቡቴ ቢያት አስተኛት። እሺ ብለሽ አስተኛት። ኬኳ የሚሚ እያለቀሰሽ በእናትሽ እርቧት እኮ ነው፣ ኬኳ። ውይ ስታሳዝም፣ በማርያም ኬኳ። ብስሟ ሚሚ ይግለም እንደዚህ ራባት። አንቺ እኮ ነሽ አስራብሻት፣ ልጄ በጣም ግፍ ነው ምም በጣም በጣም እኔ ከአንቺ ጋር የምጃጃለው ነገር ልጄ ምንድን ምናልሽን ማሬ ምድነሲ? እኔ ኮን ገቢ ቢኖርሽ ነው እንደዚህ በሁሉ ነገር ቤትሽ ሙሉ የሆነ የኔ ፍቅር። ይሻአላ ይሻአላ፣ ማሪ ይሻአላ፣ ጉል ይሻአላ አላህ ብለሽ ሙስሊም ነሻ? ይሻአላ ሙስሊም ኮሽ አላህ እቤቴን ሙሉ አድርገው እጄን እርጥብ አድርገው የነካሁት ያስገባሁት በረከቱ ትርፍ ትርፍ ትርፍ ትርፍ ትርፍ እንዲል አድርግልኝ ብለሽ ከጸሎትሽ መካከል ሁልጊዜም ስለ በረከት ጠይቂ። የምሬ ነው። ምንም የተለየ ነገር ብዙዎቹ፣ በጣም የሚገርማችሁ ነገር ብዙ ሰው የሚለው ዩቱብ ነው የሚያበላት። ዩቱብ እኮ ቢያበላኝ ራሱ ጋይስ ዩቱብ ቢያበላኝ ራሱ እኮ ዩቱብ ቢያበላኝ፣ ኦፍኮርስ ዩቱብ እሰራለሁ በደንብ አገኛለሁ፣ እግዚአብሔር ይመስገን። ዩቱብ እየሰራሁ ልጅ እያሳደግኩ ቤክራ እየከፈልኩ እየበላሁ፣ በሳምንት በሳምንት በአራት ቀን በአራት ቀን ስምንት ሺህ ብር ነዳጅ እየሞላሁ ጋይስ። ቱቱቱኮ ኤክስፔንሲቭ እኮ ላይፍ ኔጋ፣ ግን በቃ እግዚአብሔር ራሱ በረካ ያደርገዋል። በረካ ይኖ በረካ በረካ በቃ በረካ ቀን በቀን እየመጣው ጌም መለምን ሴት አይደለም ቀንበቀን ብር መሰበስብ ልጅ አይደለም እስኪ ለራሳችሁ አስቡ እስኪ ቀን በቀን ብር ማስገባ ልጅ ቦን ኑሮ ልክ እኮ ናችሁ ቀን በቀን በምታገኘው ገንዘብ ነው እንደዚህ የምትሆነው ምናምን ትላላችሁ በወር ነው ጠብቅ የማገኘው የሆነ ሰዓት ላይ ጌም ላይ የሆነ ሰዓት ላይ ጌም ልጫወት ይችላሉ የሆነ ጊዜ ማለት ነው እሱም ላይክ እንትኑ ነው አይደለም ከዛም እስኪ አስቡት ከዛም ዩቱብ ነው ዩቱብ እሺ፣ ዩቱብስ ቢሆን ምን ያክል ብር ቢሆን ነው ቤት ኪራይ ከፍለ ልጅ አሳድገ ቤትን ሆድህን ሞልተህ ለቤት የሚያስፈልገን አድርገን አይከብድም? ጋይስ ግን አይከብድም እንደሳ፣ አይከብድም አይከብድም ወይ ጥሩ 2000፣ 1500፣ 1000 ብር ምናምን አገኛለሁ። አልዋሻችሁም፣ 2000 ትልቁ 2000 ነው፣ 2000 ዶላር ከሁለት ሺህ ዶላር ደግሞ ይቆረጣል። ዝም ብሎ አይደለም ታውቃላችሁ፣ ዩቱብ ራሱ እኮ ይቆርጣል። አንድ ሺህ አምስት መቶ ምናምን፣ ያን ያህል አይደለም። እናንተ እንደምታስቡት አይደለም፣ ዩቲዩብ ላይ እንደምትታስቡት። እንዲያውም እኔ ይገርመኛል አንዳንዴ፣ ቁጭ ብዬ ሳስብ ይገርመኛል። አንድ ሺህ ብር በብዛት፣ አንድ ሺህ ብር ነው የምሰራው። አንድ ሺህ ብር ማለት የቲክቶከር በቀን የሚያገኙት ብር ማለት ነው። ቲክቶክ ላይ የሚውሉ ሰዎች በቀን የሚያገኙት ብር ማለት ነው። እኔ ጎር ማገኝ ግን እግዚአብሔር ምን ይላል? ምን ትላላችሁ መሰላችሁ? እግዚአብሔር ይመስገን። እግዚአብሔር እንደዚህ አርጎ እንድኖር ያደረገኝ ምክንያት አለው። በቃ ብላችሁ ደስታችሁን ስታጣጥሙ በእናንተ መብላትና በእናንተ ማግኘት ደግሞ በጣም ይናደርሱ አለ። ለምን ትበላለች ይሏቸዋል ፈጣሪ ትዕግስቱ ስጠኝ ትላላችሁ። ከዛ በኋላ ኪካሁን እኮ ትሎኩ ወሬ እኮ ነው እያወራችን እኮ ነው፣ ወሬ ነው፣ የወፍ ቋንቋ ነው። እኔ ቡርቴ ይሄ ራሱ ደም አለው። የዛሬው በግ ያረደው ሰውዬ ግን ዶማ ጭንቅላት ያለው ሰውዬ መሆን አለበት። ምን አባቱ ነው ነው እንደዚህ አድርጎ ያረደው ደሙ ምኑ እንደ ኬኳ ስርዓት ለምን አይኖርሽም? ምን አይነት ሰውዬ ነው? በገብርኤል በወር አምስት መቶ ሺህ ብር ማን ቦር፣ አምስት መቶ ሺህ ብር ማሬ፣ እንደው ገብርኤል ባረገልኝ። ቴንክ ዩ ማሬ፣ ሶፊ እንደ ባረገልኝ። ቦራ አምስት አምስት መቶ ሺህ ብር ዩቱብ፣ እኔ የምርሽነ። ዩ ሲሪየስ፣ ዩ ሲሪየስ ማሬ። እዛ እነዚህ እዛ ዩቱብ ምናምን የሚሰሩት እነዚህ ላይቭ ያሉት የሚያወሩት ሁለት ነው የሚመስላችሁ እንደዛ ሲያወሩ እውነት ነው። እንደዛ ሲያወሩ ምናምን እውነት ይመስሏቸዋል የሚያወሩት ወሬ ዱዱ እሱ ነገር እንዳቀጁ ራፊ 50 ሺህ ያለችሽ 50 ሺህ ማለት የኢትዮጵያ 50 ሺህ በወር የኢትዮጵያ

መቶ ሲመነዘር ስንት ነው? በስሩ ያ መቶ አርባ አይደለ አሁን፣ አርባ መቶ አርባ ስድስት ነው በባንክ ጋይስ መቶ አርባ ስድስት ነው በባንክ አሁን ዶላር። ስሩ፣ በረከቱ ከላይ ነው። ቋቋሽ እናንተ ያልገባችሁ ነገር ብዙዎቻችሁ፣ በረከቱ ከላይ ነው። እግዚአብሔር ከላይ ሲሰጣችሁ እግዚአብሔር የሰውን አፍ አይደለም። በእርግጥ የሐበሻ አይን ከባድ ነው አይደለም? ሆዳችሁን፣ ብዙ ነገራችሁን ነው የሚያደርቀው። ግን እግዚአብሔር ደግሞ እንደ ሰው አይደለም። ልብ ያል። እግዚአብሔር ፈጣሪ ነው ሰው አይደለም። ከፈጠረ አምላክ ደግሞ ልብን ያል። እኔ አሁን ብዙ ጊዜ አንቺ ደሃ በተራበበት ምናምን ብላችሁ ስታወሩ ያስቀኛል። ካለ ላይ ደሃን አቅምት አለው እግዚአብሔር ከሰጠኝ ላይ አካፍላለሁ። ስም ብዬ ብቻዬን አልበላም ሊመስላችሁ ይችላል በየትኛውም አጋጣሚ ማለት ነው ከኔ የሚሹ እጆችን አልከለክልም። እግዚአብሔር በሰጠኝ ልክ አካፍላቸዋለሁ። ጌታ እሱ እሱ ላደረገልኝ ነገር ለሱ ምስጋናዬን የማደርገው ለሌሎች አድርጌ ነው ከኔ ለሚሹ በጣም ለሚስኪኖች ሰዎች አድርጌ ነው።